የሸካቾ ብሔረሰብ ዘመን መለወጫ ማሽቃሪ ባሮ በታላቅ ድምቀት በንጉሱ መናገሻ ጌጫ ከተማ ተከብሯል። ለሸካቾች መስከረማያ የደስታ የሰላም የአንድነትና የፍቅር ዕለት ሆኖ በጌጫ ሰማይ ስር ውለዋል። ዕለቱ ማሽቃሮ ነው። ማሽቃሮ የሸካቾ ብሔር ዘመን መለወጫ ነው። ተወላጆች የሸካቾ ወዳጆችና አጋሮች በጌጫ ተገኝተው የብሔሩን ዘመን መለወጫ አብረው አክብረው አብረው አሳልፈዋል። ቡና ሚዲያና ኮሚኒኬሽን ይህንን ታላቅ በዓል ለማክበር ካለበት ከአዲስ አበባ ተነስቶ ጌጫ ከተማ በመግባት የማሽቃሪ ባሮ ድባብ በመላው ዓለም ማስተዋወቅ ችሏል። ለካ ሁሉም ከያ ያለበት ጌጫ አስገባ። የእንግዳ ተቀባዩ የሸከቾ ማኅበረሰብ በባህላዊ አለባበሱ ሽክ ብለው የጥንት አባቶቹን ታሪክ ደግመው ጦርና ጋሻ ይዘው በባህላዊ ጀፈራ ታጅበው ድምቅ ብለው በደስታና በፍቅር ተሞልተ ነበር። በሸከቾች ዘንድ ሁሌም የማይነጥፈው የፊታቸው ፈገግታ ገና ከጅምሩ የበዓሉ ድባብ ማራኪ እንዲሆን አስችሎታል። በበዓሉ ላይ ለመታደም በርካታ እንግዶች ከጫ ሲገቡ የሸካቾች ፈረስ ከነግር ማሞገሱ ይደንሳል፣ ይጫወታል፣ የታዳሚያንን ቀልብ ስቦታል። ገና ከጅምሩ ካሜራዎቻችን አቅጣጫቸው ወደ ፈረሰኞቹ ሆኗል። ዋው! ይማርካል። የሸካቾ ንጉስ የንግስና ቦታ ታሪካዊና ባህላዊ ዳራው ሰፊ ነው። ተነግሮ አያልቅም። ትርጉሙም ጥልቅ ነው። እንግዶቹ ወደ ተዘጋጀላቸው ስፍራ እየገቡ ነበርም። ቦታ ቦታቸውንም ይዘዋል። መድረክ መሪው ድምጹን ከፍ አድርጎ የክብር እንግዶቹን ተነስተው እንዲቀበሉ በነጎድጓድ ድምጹ መልእክት ሲያስተላልፍ ይሰማል። ከቡሪ ዶክተር ኢንጂነር ነጋሽ ዋኬሾ ተመራ ልዑቅ የሸካቾን ባህላዊና ለእይታ ማራኪውን ኮትና ባርኔጣ ለብሰው ሽክ ብሎ ወደ ተዘጋጀላቸው ቪአይፒ ድንኳን መግባት ጀምሯል። የእንግዳ ተቀባዩ የሸካቾ ሕዝብ አመራሮቹን በክብር በእልልታ ተቀብሏል። በዓሉ ድምቅ ብሏል። ፍቅርና ሰላም በንጉሡ ንግሥና ቦታ ነግሷል። ንጉሡም በንግሥና ስፍራቸው በክብር ተቀምጧል። እናም በዓሉ በክብር እንዲጀምር ንጉሡ እንዲመርቁ ተደርጎ ንጉሱ መርቋል። መርቆ ጀመሩ ሀገራችን ሰላምት የመጡ እንግዶችን ተባረኩ አሉ። ምድራችን ለምለምት ይሁን ሰላምና አንድነት ይስፈናሉ። ብቻ ደስ የሚል ባህላዊ ታሪክ አለው። ከዚያም የሸካ ዞን ዋና አስተዳዳሪ አቶ አበበ ማሞ የዕለቱን ክብር እንግዳ ከመጋበዛቸው በፊት ታዳሚያንን እንኳን ለሸክቾ ማበርሰብ ዘመን መለወጫ ማሽቃሪ ባሮ እንኳን አደረሳችሁ አሉም የሸከችው ማኅበረሰብ የራሱ ኩሩ ባህል ያለው መሆኑን በመላው ዓለም አበሰሩም። ክቡር ሪሰ መስተዳድር ዶክተር ኢንጂነር ነጋሽ ዋኬሾ ወደ መድረክ መጥተው መልእክት እንዲያስተላልፉ ስሉ በክብር ጋበሱም። የሸከቾ ማኅበረሰብ ለክቡር ሪሰ መስተዳድሩ ያላቸውን አድናቆትና ክብር በእልልታ በሆታ እየገለጹ ሪሰ መስተዳድሩ ወደ መድረኩ አመሩም። ትልቅ ቡሪ ሰመሥራዱ ወደ መድረኩ ሲሄዱ በቀጥታ ሌላ መልእክት ሳይጀምሩ ዋማ ዲጎና ሸጊቶቴ ዋማ ዲጎና በዲቶቴ እያሉ በአካባቢው ቋንቋ መልእክታቸውን በደስታ ስሜት አስተላልፈዋል። በክብር እንግድነት ነበር ክቡር ዶክተር ኢንጂነር ንጋሽ ዋጌሾ አመራራቸውን ይዞ ጌጫ ከተማ የተገኙት የሸካቾ ማህበረሰብ የራሱ የሆነ ውብና ማራኪ ታሪክ ያለው ህዝብ ነው ስሉ በመላው ዓለም አበሰሩም። ማሽቃሪ ባሮ ለሰላም ግንባታ ስራችን ሚናው ከፍተኛ ነው ስሎም ክቡር ርዕሰ መስተዳድሩ ደግሞ ይህንን መልእክት በመላው ዓለም አስተላልፈዋል። ጠንካራ ማህበራዊ መስተጋብር ያለው በመሆኑ ወጎቹ ለትውልድ እንዲተላለፉ የዘርፉ ምሁራን ትኩረት ሰጥቶ እንዲሰሩም መልእክት አስተላልፈዋል። በበዓሉ ላይ የተገኙት ሌላኛው የክብር እንግዳ አቶ ጸጋዬ ማሞ የፌዴራል ባህል ቱሪዝም ሚኒስተር ተወካይና አማካሪ ሚኒስትር ዴታ ናቸው። እሳቸውም ንግግር ለማደግ በክብር ተጋብዘው መድረክ ላይ ሲወጡ በቅድሚያ በሸክኛ ቋንቋ እንኳን አደረሳችኋሉ። ታዳሚያን ጭብጨባ ቀጠለ። ታዳሚያን በጭብጨባ በክብር ተቀብሏቸዋል። ንግግራቸው ደስ የሚል ነበርም አቶ ጸቀይ ማሞ ከሁሉ አስቀድመው የሸካቸው ማህበረሰብ ያለው ጸጋና ሀብቶች ድንቅ ናቸው በማለት ጀመሩም። ማንም ጋር የሌለው የትም የማይገኘው ሸከቾች ጋር ብቻ ያለው አረንጓዴና ለምለሙ ሳርና ሜዳው እጅጉን አስገረመኝ አሉም። ምንኛ ታድላቸዋል አሉም። መልእክታቸው በአግራሞት እየተከበበ ነበርም። እናም የሸከቾ ህዝብ ድንቅ ባህልና ታሪክ ያለው በመሆኑ ትልቅ ኩራትና ደስታ ተሰምቶኛል ሲሉም ተደምጧል። እናም ሚኒስቴር መሥሪያ ቤታቸው በአገራቸውና በክልሉ ያሉትን ባህልና ታሪክ የሚጠብቅና ለትውልድ የሚተላለፉበትን ስራ በትኩረት የሚሰራ በመሆኑ የሸካቾችም ማሽቃሪ ባሮ በትኩረት እይሰራል ይተዋወቃልም ሲሉ ገልጸውላቸዋል። በበዓሉ ላይ ንጉሱ ዓመታዊ ሪፖርት ቀርበዋል። የተጣሉት የታረቁበት የተበደሉት የተካሱበት፣ ያጠፉት የተመከሩበት፣ የተጣሉት የተመከሩበት፣ የታረቁበት አስደማሚ ባህላዊ አስተዳደር ስርዓቱ የታዳሚያንን ቀልብ የሳበ ነበርም። ዋው! እጅግ በጣም ደስ የሚል እሴት ነው። በአጠቃላይ ለበዓሉ ድምቀት የብሔሩ ተወላጆች አጋሮችና ወዳጆች በርካታ ስራ ሰርቷል። ከክልሉ ጀምሮ ዞንና ወረዳ ድረስ ያሉት የሸካቾ አመራሮች ተናበው ለባዓሉ ድምቀት ዝቅ ብለው ሲሰሩ ተስተውሏል። እርስ በርሳቸው መናበብ፣ እርስ በርስ መከባበር ለሌላኛው አስተማሪ የሆነ ክስተት ነበርም። እውነትም የሸከቸው ማህበረሰብ ክብር ይገባቸዋል። ይህንን አስደማሚ ባህል በመላው ዓለም ፈንተው አድርጎ ያሳየ ነበርም። በባህሉ ላይ ስድስት ዞኖች በክልሉ ያሉ በመሆኑ እነዚህ ስድስቱ እጅ ለእጅ ተያይዞ ፍቅራቸውንም ገልጸዋል። ለወንድም ሸከቸው ማህበረሰብ አምስቱ ዞኖች የወዳጅነት የፍቅር ስጦታም አበርክተውላቸዋል። የአካባቢ ባህል ታሪክ የፍቅር መገለጫ የሆነው የተለያዩ ውድ ስጦታዎችም ተበርክተውላቸዋል። ሌላኛው የበሬ የሰንጋ ስጦታ ካንድም ሁለት ያበረከቱ ዞኖችም አሉ። እያንዳንዱ ዞን የራሱን ውድ ስጦታ ሰጥቷል። ለወንድም ሸካቾ ማህበረሰብ ወንድማማችነትን፣ ፍቅርን መልእክት ለመላው ዓለም አስተጋብቷል። ና ሚዲያ እና ኮሙኒኬሽን ይህንን ደማሚ የሆነ የሸካቾችን ባህል ታሪክ በመላው ዓለም ለማስተዋወቅ በትኩረት ይሰራል። የመጀመሪያ ምዕራፍ የጉዞ ማስታወሻዬና ያለው የበዓል ድባብ ይህንን ይመስላል። በቀጣዮቹ የሸካቾችን ሀብቶች ጸጋዎች በመላው ዓለም ለማስተዋወቅ ተግተን እንሰራለን። ተጓዡ ጋዜጠኛ አማኑኤል ኃይሉ ነኝ። አሁን ያለውበት ስራዎችን ጨርሼ ከጌጫ ከተማ ተነስቼ ቴፒ አድርጌ በሚዛናማን ተጉዤ ጨናና ሺሾ እንዴን አቋርጬ በቦንጋ አድርጌ ጎጀብን ተሻግሬ ጅማ አዳሬን አድርጌ በማግስቱ በጅማ አባ ጂፋር አየር መንገድ ተነስቼ ቦሌ ኤርፖርት አድርጌ ከቦሌ ወደ ልደታ መንደሬ እያሽከረከርኩ እየገባው ነው። ሰላምና ጤናን በያላችሁበት ተመኘው።